ሀይሚ የመጣ በእኔ የመጣ ማለት ነው እና በእኛ የመጣ ማለት ነው። ወንድ ነው። ወንድ ናችሁ እናንተ ራሳችሁ ከታችኋል። የሀይሚ ጋርድ ነን ብላችሁ ችግር ውስጥ የከተትከው ራስ እንደሆን ክግል ወቅ ወንድ ወንድ ከሆንክ ጠብቀን ቦታው ላይ አምስት ደቂቃ ወንድ ከሆኑ ደግሞ ይጠብቁናል እዛ ጋር። እኛ ደግሞ በእነሱ ጉዳይ ወደ ኋላ መቼም አንድ ገብተናል። ወንድ ልጅ ደግሞ አንድ የከወሰነ ወደ ኋላ ይለ ሲጀመር እንደዚህ የሚያወራ እኔ ብቻ አልበቀው ደግሞ ለሱ እናያለን እስኪ ሄደን እኛ እንደት እንደውም በሴት ነው የምናስተፈተፈ። እሷ በቂ ነች። እኛ የኛ እንደውም ምን መልፋት ምንም አያደርግም። እናም በስልክ ማንም ሰው ሴትም ትዝታለች ደውሎ ጠርቶናል። ወንድነት ግን ምን እንደሆነ እናሳየዋለን። በጣም በቃ ሁሉ ውስጥ የከተተኝ እኔ ራሴ በቃ ምንም አይነት ያ ማንም ያክል ሊሆን ይችላል። በቃ አጥ ሲምፕል ነው፣ በጣም ቀላል ማለት ነው። በጣም ነው እንወዳቸው በቃ አንዴ ደግሞ ገብተናል። አንዳንዴ የሆነ ቃል ሊሆን ይችላል ይሄ ነገር ቃል ደግሞ አናጥፈው በቃ ወደ ኋላ የምንልበት ምንም አይነት ኬዝ የለም። ሰላም ሰላም የኃይል ፋን ቤተሰቦች እንደምን አላችሁ? እንደምንቆያችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። እንግዲህ ሰሞኑ ዛቻ በዝቶብናል። በስልክ እየተደወለ የሀይሚ ጠላት ነን ምናምን ነገር የሚሉ ሰዎች በዝተዋልና ከዚህ በፊት መጀመሪያ ጊዜ የሆነ ጠላት እንደነበራት ይታወቃልና በቃ ቂም ይዣለው፣ መቼ ማለቃችሁ እያለውና እኛ ደግሞ በሷ የመጣ ወደኋላ አንልም መቼም ቢሆን ቦታ እየቀጠረ ምናምን ነገር፣ ዛሬ ያው እንግዲህ እዚህ ቦታ ኑ እያለ ነው፣ እና እየዛተ ነው ምናምን ነገር። ዘግቼ በር ነበረ እና አሁንም ያው ደውለት አለው የሚለውን አብረን እንሰማለን። አንፈራውም። እስከሚመጡበት እንሄዳለን። እስኪ ምን አይነት ሰዎች እንደሆኑ ማየት እፈልጋለሁ እና እንግዲህ በሀይሚ የሚመጣ ጠላት ያው እንግዲህ ጠላታችን ነው። በቃ ምንም የሚያስፈራንም የሚጸጽተንም ነገር የለም። ከእሷ ጋር በመሆናችን የእሷ ቤተሰቦች የእሷ ጋርዶች በመሆናችን የሚጸጽተን ነገር የለም ማለት ነው። እና እየደወሉ እየዛቱ ነው። በጣም ብዙ ዛቻ ነው እስከዛሬ የሚሰማው። በቃ ባላ እያለፍን ነው እንጂ ያ ደግሞ ያው በእነሱ ጉዳይ ወደ ኋላ እንደማንል ከዚህም በፊት በብዙ በብዙ ቪዲዮዎች አሳይተናል። ድጋሚ በተግባርም አሳይተናል። እና በጣም ዛቻ አለ። በይሰት ቅድም ደውሎ እዛ ዳግኛችሁ የመጀመሪያ ቪዲዮ የቀረጻችሁበት ቦታ ላገኛችሁ ምናምን ብሎናል። ከዚህ በፊት በሀይሚ ጉዳይ የሰራንበት ቦታ ማለት እና ማን እንደሆነ አናውቅም። ዝም ብሎ በስልክ ነው የሚያወራን ነው። አሁንም ደውለን ቢሆን እናሰማችኋለን። ቅድም ሲደውል አጥፍተንበት ነው። ግን ማንም ምንም ቢሆን ምንም አያመጣም ከኛ አልፈ ከዚህም በፊት በጣም ብዙ ችግሮች ያሳልፈናል። እኛ አሁንም ወደኋላ ኋላ የምንልበት ሰዓት አይደለም። መቼም ቢሆን በእነሱ ጉዳይ ወደኋላ ኋላ እንልም። እና ከጎናቸው ስለሆን ከጎናቸው መሆናቸውን ደግሞ እናሳያለን። ማንም ማንም ቢመጣ ወደኋላ ማንም ሊሆን ይችላል። እንኳን በስልክ ዛቻ፣ ያው በአካል ዛሬ ሄደን እናገኘዋለን። ተዝቶብናል። በየጊዜው ነው ደግሞ የሚዛትብን። ግን በቃ እንደቀላል ዝም አንዳንዴ የሆነ ከማውራት ዝም ማለት ይሻላል ብለን ብዙ ጊዜ አልፈናቸዋል። ዛሬ ግን በቃ ማይኑ አይኑም ቃል ስለተጠቀመ እነሱንም በጣም ብዙ ነገር ስለወራ መስመር ስላለፈ ሄደን እርምጃ እንወስድባቸዋለን ብዙም ሊሆን ይችላሉ። እና የመጣየም በእነሱ ጉዳይ ምንም ወደኋላ እንለም? አንልም። በሀይሚና በብሎኬ እሚመጣው ነገር እንጋፈጣለን። ብሰው ይሻላል ሰርፍ ይሻላል። በሀይሚ መጣ በእኔ የመጣ ማለት ነውና፣ እና በሀይሚ መጣ በኛ የመጣ ማለት ነው። ወደኋላ እንልም፣ እንጋፈጣለን። አሁን እንደውለታለን እና ምን እንደሚለን አብረን እንሰማለን ማለት ነው። አንተ ጥናዣም ዝም ብለህ አፍህን ብቻ ነው የምትከፍተው። እዛ አካባቢ ነን ዛሬ እንመጣለን። እስቲ ወንድ ከሆናችሁ ወይም ፉከራ ብቻ ካልሆንክ ዛሬ መምጣት እንችላለን። ወንድ ግን አደራ ማለት እንዳትሩጥ ማለት። እርግጠኛ ነኝ አትኑርም፣ ይሄኔ ፉከራ ብቻ ነው። እና ግን ፉከራችሁ በቃ፣ እኔ እኮ ሰለጨን። እስኪ ወንድ ናችሁ ነው? እናንተ አሁንም በዛኑ ያለፍነው እንመጣለን ብላችሁ እራሳችሁን ችግር እስከታችኋል። እሺ ከአሁን በኋላ እኔ ጋር ነው ሁሉ ነገራችሁ፣ ወንድ ከሆናችሁ ነው። ይኸውልህ የሀይሚ ጠላት የእኛ ጠላት ነው። ዛሬም ነገም ወደኋላ አንሸሽም። ገብቶሀል አይደለ? የእጄን ነው ምንሰጥ፣ ዋጋን ነው ምንሰጥ። ገብቶሀል? እሺ ኑ በቃ አሁን ቃላት እኮ ቃላት ማብዛት ምንም አያደርግም። ኑ ወንድ ከሆናችሁ ነው እሺ። እንመጣለን ግን አደራ እንዳትሮጥ። ሁሌ ትዝታላችሁ፣ ዝታችሁ አትኑሩም። ፍጭ ጊዜ ወጥተናል። ሁሌ ያም ዝታው እየደወልክ ወንድ ኮንክ፣ ያው አንተ እራሱ ወንድ ኮናችሁ እያልካል። ወንድ ኮንክ እዛው ጠብቅ። እናንተ ይሄው ነው፣ ወንድ ናችሁ። ወንድ ሁሌ ኩራ ሁሌ ኩራ እንደዛ ነው ችግር ውስጥ የከተትከው እራስ እንደሆንክ ግን ስለዚህ ያለኸው በቃ እዛው ጠብቁን፣ እኛ እንመጣለን፣ አምስት ደቂቃ እንመጣለን። አንተ እኔ አልሳደብም ካፌ ክፉ ነገር አይወጣም። ስመጣ ነው የማገኘው። አምስት ደቂቃ ጠብቀን፣ አምስት ደቂቃ መጣንልም ወንድ ከሆንክ ምዝላችሁ ብለ እየዛከ ነው። ወንድ ከሆንክ ጠብቀን ቦታው ላይ አምስት ደቂቃ። ችግሩስ ማንደገባ ስንመጣ ታረጋግጣለህ። በቃ ሌላ አሁን ወሬ ምናምን እኛ ብዙ ሰዓት ዛቻ ምናምን አይመቸንም። ከሀይሚ ጋር ያለብን ችግር ትነግረናለህ አንተ። እንግዲህ ስልኩን ዘግተነዋል። ሄደን እናገኘዋለን አምስት ደቂቃ ብለዋል። እኛ ቀደም ብለን መገኘት እንችላለን። እንግዲህ እንደ ውለት አለን አብረን እንሄዳለን እና ሁሌ ነው የሚዙት ከዚህም በፊት ደውለው በቃ እንደ ህፃን ስንሄድ ያሉበት ቦታ ከካሜራ ጀርባ ማለት ነው ያሉበት ቦታ እየሄድን ቼክ ስናደርግ ማንም ሰው የለም። ሁሌ ይዝታሉ ግን እየደወሉ በየጊዜው ማለት ነው። እናንተ እንዲህ እያደረጋችሁ ምናምን አለቃችሁ ትልቅ ችግር ውስጥ ነው የገባችሁት ነው። ሁሌ ነው የሚዛትበት ሁላችንም ጋር እየተደወለ ማለት ነው። እና ምንም አያመጡ አሁንም ስልክ አወሩ ምናምን ወንድ ከሆኑ ደግሞ ይጠብቁናል እዛ ጋር እና ምንም የሚመጣ ነገር የለም። ያለውን ነገር በቪዲዮ አድርገን እንድትከታተሉ እናደርጋለን ከተቻለን፣ ካልተቻለን ደግሞ ያው የተፈጠረውን ነገር በቀጣይ ቪዲዮ ልናሳያቸው እንሞክራለን እና ማንም ምንም አያመጣም አሁንም ቢሆን ማለት ነው። ምንም ምንም አይነት ነገር ቢሆን ማለት ነው። እኛ ደግሞ በእነሱ ጉዳይ ወደኋላ መቼም አንልም። አንዴ ገብተናል። ወንድ ልጅ ደግሞ አንዴ ከወሰነ ወደኋላ አይልም እና ወደኋላ ምን ሰዎች ደሞ አይደለም በቀላሉ እንደዚህ በስልክ ተዝቶ ምናምን። ስለዚህ እንደቀላሉ ወደኋላ ምን ሰዎች አይደለም። ወደኋላ ማንም ምን ማንም ምንም የሆነ ሌላ አክሽን ካሳየን በቃ ከት ነው። ማንም ሰው እየደወላችሁ ማናችሁ ስልካችሁን ምታውቁ ሰዎች ዝም ብላችሁ ትችላላችሁ ግን ወደኋላ እንደማንል ያገኘናቸው ጊዜ ግን ምንወስድባቸው እርምጃ ቀላል እንደሆነ ማወቅ አለባቸው። እነዚህ እየዛቱ በጣም ብዙ ልጆች እየደወሉ ይታሉ። ግን በተግባር በአፋቸው ልክ አይገኙም። በቃ በተግባር አይገኙም። ዝም ብለው ነው እየደወሉ ስልካችን ቢዜ ያደርጋሉ ዝም ብለው ማለት እና ይህም እንደዛ ሊሆን ይችላል። እስቲ በጣም እየዛተ ስለሆን እስኪ ወንድነት ምን አይነት እንደሆነ እናሳየው እየሄደን። ማን ነው ሲጀመር እንደዚያ የሚያወራው? እኔ ብቻ አልበቀውም እንዴ ደግሞ ለሱ እና ያለን አራ እሷ ተፈቀዋለች እኛ እኔ እኛ መልፋት ምንም አያደርገም፣ በእርግጠኝነት ማለት ነው። ወንድ ቢሆኑ የዛቱን ማይጠፉ ምስቲ ዛሬ ወንድነታቸውን ደግሞ ወንድ ቦታ ላይ ይኖራሉ። ወንድነት ምንነት እኛ በነሱ ጉዳይ ማለት ነው ወደኋላ ምንም ምንም አይነት ነገር ብለንም አንዴ ደግሞ ገብተናል። ወንድ ልጅ ደግሞ አንዴ ከወሰነ ወደኋላ አይደል እየሰማኸኝ ነው። ማንም አንተም ቪዲዮ ልታዩት ትችላለህ። ይሄ ምዝተው ልጅ ምንም ነገር እንደማይመጣ ግን እወቅ። በቃ ወደኋላ አንልምኛ ወንድ ከሆንክና በቃ ኖርማል። እንደዚህ ሌላም አለም ሚዝቱ ሌላም ልጆች አሉ ወንድ ከሆኑ እንደዚህ በአካል ኖርማል በቃ ወንድ ልጅ ቀጥታ ነው የሚዛዛተው። እና እንደዚህ ኖርማል በስልክ ምናምን በስልክ ማንም ሰው ሴትም ትዝታለች። እና ምንም አይነት ነገር ይሁን እስቲ ደውሎ ጠርቶናል። ወንድነት ግን ምን እንደሆነ እናሳየዋለን። በጣም በቃ እልውስጥ ነው የከተፈኝ እኔ ራሴ። በቃ ምንም አይነት ያ ማንም ያክል ሊሆኑ ይችላሉ። በቃ ሲምፕል ነው በጣም ቀላል ማለት ነው። እና ወደኋላ ልንል አንችልም እኛ። በእነሱ ጉዳይ በጣም ነው እንወዳቸው። በቃ አንዴ ደግሞ ገብተናል። አንዳንዴ የሆነ ቃል ሊሆን ይችላል ይሄ ነገር፣ ቃል ደግሞ አናጭ ነው። በቃ ወደ ኋላ የምንልበት ምንም አይነት ኬዝ የለም። እኛ ሁሌም ቢሆን ከጎናቸው ምንም አሉ። እንደዚህ አይነት እንቅፋቶች ማለት ነው በጣም ሲምፕል ናቸው። ምንም አይነት ናቸው እና